እንዳይዘዋወርና በጥቅም ላይ እንዳይውል በህግ የተከለከለን አደንዛዥ እጽ ሲሸጥ የነበረው ግለሰብ እብረተሰቡ በሰጠው ጥቆማ ተያዘ። ሰባ አምስት ሚሊዮን ብር ሎተሪ ደርሶኛል በማለት ከአንዲት ግለሰብ ከሰባ ሺ ብር በላይ ያጭበረበረ ግለሰብ ተይዞ ምርመራ እየተጠራበት ይገኛል። በወለደች በመጀመሪያ ቀኗ ወንድ ልጇን የውኃ ቱቦ ውስጥ የጣለች ተከሳሽ በእስራት እንድትቀጣ ተወሰነባት። የኤሌክትሪክ መሰረተ ልማት በመስረቅ ወንጀል የተጠረጠረ ግለሰብ እጅ ከፈንጂ ተይዞ ክስ ተመሰረተበት እንዳይዘዋወርና በጥቅም ላይ እንዳይውል በህግ የተከለከለን አደንዛዥ ሲሸጥ የነበረው ግለሰብ ህብረተሰቡ በሰጠው ጥቆማ ተያዘ ረዳት ሳጅን አለም ልጅ አለም ዝርዝሩን አዘጋጅቶታል ተጠርጣሪው በቁጥጥር ስር የዋለው በቂርቆስ ክፍለ ከተማ ወረዳ 11 22 ቀበሌ ተብሎ ከሚጠራው አካባቢ በቀኑ ክፍለ ጊዜ ነው። የቂርቆስ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ሳጅን አስረስ ሙጨ እንደገለጹት ተጠርጣሪው በመኖሪያ ቤቱ ካናቢስ የተባለውን አደንዛዥ እጽ እያከማቸ በወረቀት እየጠቀለለ እንደሚሸጥ ከአካባቢው ሕብረተሰብ በደረሰ ጥቆማ መሰረት ሊያዝ መቻሉን ተናግረዋል። በህብረተሰቡ በደረሰን ጥቆማ መሰረት የፍርድ ቤት የመበርበሪያ ትዕዛዝ በማውጣት የተጠርጣሪው መኖሪያ ቤት በምንበረብርበት ወቅት በነጭ ወረቀት የተጠቀለለ ብዛት ያለው አደንዛዥ እጽ አገኘን። ካገኘን በኋላም የፌደራል ፎሬንሲክ ምርመራ ሁላክን ውጤቱ ሲመጣም ካናቢስ እጽ ሆኖ ተመርምሮ የመጣ መሆኑንና ተጠርጣሪውንም በቁጥጥር ስራ ውለን ምርመራ እያጣራን እንገኛለን። እንዳይመረት እንዳይዘዋወርና፣ በጥቅም ላይ እንዳይውል በህግ የተከለከለውን አደንዛዥ ዕፅ የሚያዘዋውሩ ግለሰቦች በህግ አግባብ ተጠያቂ እንዲሆኑ ማህበረሰቡ ለጸጥታ አካላት መረጃ በመስጠት እያበረከተ ያለውን አስተዋጽኦ አጠናክሮ መቀጠል እንደሚገባው መርማሪው አሳስበዋል። ሲጠቀሙ፣ ሲያዘዋውሩ፣ ሲያከፋፍሉ፣ ሲሸጡ ሲገኝ ለአካባቢው ላሉ ፖሊሶች ጥቆማ እንዲሰጥ ቢደረግ እላለሁ። የኤሌክትሪክ መሰረተ ልማት በመስረቅ ወንጀል የተጠረጠረ ግለሰብ እጅ ከፈንጂ ተይዞ ክስ ተመሰረተበት። ረዳት ሳጅን መልካሙ ዜና ዝርዝር አለው። ተጠርጣሪው ግለሰብ የወንጀል ድርጊቱን ፈጽሟል ተብሎ በቁጥጥር ስር የዋለው በየካ ክፍለ ከተማ ወረዳ አምስት ሾላ ተብሎ በሚጠራው አካባቢ ነው። ግለሰቡ በኢትዮጵያ ኤሌክትሪክ አገልግሎት ውስጥ በቀን ሰራተኝነት ተቀጥሮ የሚሰራ ሲሆን በውድ ዋጋ የተገዙና ለዝርጋታ የተቀመጡ የተቋሙን ኮፐር ኬብሎች በመቆራረጥ በሻንጣ ይዞ ሊሰወር ሲል ከነ ኤግዚቢቱ እጅ ከፈንጅ ተይዘዋል። የየካ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ምክትል ኢንስፔክተር ሙራድ አብደላ እንደገለጹት በተጠርጣሪው ላይ ተገቢው ምርመራ ከተጣራ ከተሰራ በኋላ በአቃቢ ሕግ ክስ ተመስርቶበታል። የመሬት ውስጥ ተቀባሪ የኤሌክትሪክ መስመር የሆነውን ቆርጦ በሰጌቶና በምላጭ ወይም ደግሞ በከተር በሚባለው ቆራርጦ አዘጋጅቶ ይዞ ለመሄድ ሲል ከነንብረቱ እጅ ከፍንጅ ተይዟል። ያው ይህም እንዳለ ሆኖ የኢትዮጵያ ኤሌክትሪክ ኃይል አገልግሎት ተወካይ የሆኑት ቀርበው እንዳስረዱን የዋጋ ንብረቱ ወደ 51285 ብር የሚገመት ንብረት ነው። እንዲሁም ደግሞ የንብረቱ ሁኔታ በጣም ከፍተኛ የኃይል ማስተላለፊያ የሆነ እንዲሁም ደግሞ ጉዳቱም አመዛኝ እንደሆነ ገልጸውልናል። ያው ተጠርጣሪውንም እኛ ይዘን የሚገባውን ማስረጃና መረጃዎች ከሰበሰብን በኋላ እንዲሁም ደግሞ ኤግዚቢቶችን ከያዝን በኋላ ለክፍሉ አቃቢ ህግ አቅርበን ክፍሉ አቃቤ ህግ መርምሮ ወደ ፍርድ ቤት አዘዋውሮታል። መሰረተ ልማቶች የሀገርና የጋራ ሀብት በመሆናቸው ህብረተሰቡ ከጉዳትና ከስርቆት ሊጠብቃቸው እንደሚገባና ወንጀል ተፈጽሞ ሲገኝ ለፖሊስ ጥቆማ በመስጠትም ሆነ ተጠርጣሪዎችን ይዞ ለጸጥታ አካላት በማስረከብ የተለመደ አጋርነቱን አጠናክሮ ሊቀጥል ይገባል ሲሉ ምክትል ኢንስፔክተር ሙራድ አሳስበዋል። ከነ ንብረቱ ከነ ኤግዚቢቱ የተያዘበት ሁኔታ ነው ያለው። ይሄ የሚያሳየው ደግሞ የህብረተሰባችን እንዲሁም ደግሞ የፖሊሱም የንቃት ሁኔታ ጥሩ በመሆኑ ነው። ስለዚህ ማህበረሰባችንም ቢሆን እንደዚህ አይነት ወንጀሎች ሲፈጸሙ ድርጊቶችን አይቶ ዝም ከማለት ወደ ፖሊስ በመጠቆምና በማስያዝ ለህግ አካል አቅርቦ ውሳኔ ማሰጠትና ሌሎችም ሰዎች ከዚህ ድርጊታቸው እንዲቆጠቡ ወይም ደግሞ ከዚህ ድርጊታቸው ሌሎቹን ሊያስተምሩ ይችላሉ ተብሎ የሚገመተውን የህግ አካል ላይ አቅርበው ቢያሳዩ ለሌሎችም ትምህርት የሚሆንበት አጋጣሚ ስላለ ሁሉም ተረባርቦ እንደዚህ አይነት ወንጀሎቹን ቢያስቆም የሚል መልእክትን ያለኝ። ሰባ አምስት ሚሊዮን ብር ሎተሪ ደርሶኛል በማለት ከአንዲት ግለሰብ ከሰባ ሺህ ብር በላይ ያጭበረበረ ግለሰብ ተይዞ ምርመራ እየተጠራበት ይገኛል። ረዳት ሳጅን ፍጹም በቀለ ዝርዝሩን አዘጋጅቶታል፣ እንደሚከተለው ያቀርበዋል። የወንጀል ድርጊቱ የተፈጸመው በልደታ ክፍለ ከተማ ወረዳ ሁለት ልዩ ቦታው አርሴማ ክሊኒክ እየተባለ ከሚጠራው ስፍራ ነው። አንድ በእድሜያቸው ገፋ ያለ ሽማግሌ ወደ ግል ተበዳይ በመቅረብ ሎተሪ ቆርጠው 75 ሚሊዮን ብር እንደደረሳቸው ነገር ግን ሽልማቱን ለማውጣት አዲስ አበባ ዘመድ እንደሌላቸው በማስመሰል ኮድ አንድ አዲስ አበባ 30 405 ኮሮላ ተሽከርካሪን በመጠቀም ወንጀሉን ፈጽመው ይሰወራሉ። ወንጀሉ መፈጸሙን መረጃው የደረሰው ፖሊስ ባደረገው ብርቱ ክትትል ተይዘው ቤታቸው ቸው ሲፈተሽ አንድ ሽጉጥና ሶስት የሽጉጥ ጥይት በኤግዚቢትነት ተይዞ ምርመራ እየተጣራባቸው መሆኑን የጦር ኃይሎች አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን ሀንሳ ሙሀይሉ ገልጸዋል። በወቅቱ ልጅቷ ወደ ውጭ ለመሄድ ፕሮሴስ የጀመረች ሲሆን ሜዲካል ልትሰጥ በምትንቀሳቀስበት ሰዓት ላይ ነው ተጠርጣሪ ሸምገላ ያሉ ወደ እሷ በመምጣት ሰባ አምስት ሚሊየን ደርሶኛል በማለት ወደ መግና ውስጥ ካስገባት በኋላ አካውንት አለች በማለት አካውንት ውስጥ አካውንትሽ ውስጥ ብር መኖር አለባት በማለት ብር የለኝም ስትለው ከአባቷ 50 ሺህ ብር በማስላክ 51 ሺህ ብር ከእንደገና ደግሞ በእጅ መያዝ አለን ብን ብሎ በእጅ 51 ሺህ ብር ካስወጧት ኋላ 51 ሺህ ብር እና ስድስት ሺህ ብር ጥረ ገንዘብ በእጅ ይዛው የነበረችውንም ስልክ ባለ 150 ብር የሚገመት እና የአንገት ብር 50 ብር የሚገመት አጠቃላይ የ76000 ብር ንብረትና ብር የወሰዱባት ሲሆን፣ በወቅቱ ምንድን ነው ሎተሪ ከዚህ ታወጫለች በማለት ወረቀት ሰጥቷት ከዚህ ህንጻ ላይ ሂጅና ታወጫለች በማለት በቦታው የተሰወሩ ስለመሆኑና አሁን ላይ ግን ያው ተጠርጣሪው እሷ በሰጠችኝ ታርጋውን ይዛ ነበር። ሰ በወቅቱ የመኪናውን ታርጋ በዛ ተንተርስሰን ተጠርጣሪውን ይዘን ተጠርጣሪውን ይዘን አሁን ላይ ግን ምርመራ ላይ የምንገኝ ስለመሆኑን ይገልጻሉ። ዋና ሳጅን ሀንሳሞ አክለው እንደገለጹት አጭበርባሪዎች ሎተሪ ደርሶኛል፣ መታወቂያ የለኝም አውጡልኝ በማለትና ስልክ በመደወል ሎተሪ ደርሷችኋል የሚል የተለያዩ የማጭበርበሪያ ስልቶችን በመጠቀም ሕብረተሰቡን በማታለል ገንዘባቸውን የሚወስዱባቸው በመኖራቸው ማህበረሰቡ ጥንቃቄ እንዲያደርግ መልዕክት አስተላልፈዋል። ወደ አገር ውስጥ እንዳይገባ የተከለከለና ጊዜያቸው ያለፈባቸው የተለያዩ ሸቀጣ ሸቀጦችን ለህብረተሰቡ ሲሸጥ የነበረ ግለሰብ በቁጥጥር ስር መዋሉ ተገለጸ። ረዳሳጅን አባይነን የማየው ዝርዝር አለው። ተጠርጣሪው የወንጀል ድርጊቱን ሲፈጽም ነበር የተባለው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 በተለምዶ አዲሱ አስፓልት ተብሎ ከሚጠራው አካባቢ ነው። የጉዳዩ መርማሪ ሳጅን ማርቆስ መሰለ ግለሰቡ ህጋዊ የንግድ ፍቃድን ሽፋን በማድረግ ወደ ሀገር ውስጥ እንዳይገቡ የተከለከሉ የተለያዩ አይነት ያላቸው ሲጋራዎችን ከሚመለከታቸው አካላት ውጪ መሸጥ የማይችሉ የህፃናት አልሚ ዱቄቶችና ጊዜያቸው ያለፈባቸው ሸቀጣ ሸቀጦችን ለህብረተሰቡ እየሸጠ በነበረበት ወቅት የንፋስ ስልክ ላፍቶ ክፍለ ከተማ የጤና ባለሙያዎች ባደረጉ ባደረጉት ቁጥጥር ግለሰቡ ተይዞ ምርመራ እየተጣራበት ይገኛል ብለዋል። ንፋስ ስልክ ላፍቶ ክፍለ ከተማ ጤና ተቋማት ጤና ነክ ተቋማት ግንዛቤ ለመስጠትና የህገ ወጥና ጊዜ ያለፍባቸው መድኒቶችና የምግብ ነክ ቁሶችን ቁጥጥር በሚያደርጉበት ሰዓት ላይ ሱቅ ውስጥ አንደኛ የተለያየ አይነት ያላቸው ስጋራዎች ወደ ሀገር ውስጥ እንዳይገባ በመንግስት ደረጃ የተከለከለ በጉምሩክ ኮሚሽን ወደ ሀገር ውስጥ ገብቶ ገበያ ላይ እንዳይውል የተከለከለ እቃዎችን ሱቅ ውስጥ በማስገባት ለህብረተሰቡ እያከፋፈለ፣ ሁለተኛ በማንኛውም ሱቅ ውስጥ ወይም ንግድ ድርጅት ውስጥ የማይሸጡ የማይለወጥ የተከለከለ የህፃናት አልሚ ዱቄቶች፣ ብዛት ያላቸው ፍላምፕሌቶች በእርዳታ ድርጅት ብቻ ወደ ሀገር ውስጥ የሚገቡ እቃዎች እና የተለያዩ የለስላሳ መጠጦች የአገልግሎት ጊዜያቸው ያለፈባቸው እና ቢጠቀሙ ህብረተሰቡ ላይ የጤና ጉዳት የሚያደርሱ እቃዎች ሱቅ ውስጥ በሚሸጡበት ሰዓት ለከተማ ጤና ባለሙያዎች ባገኙበት ሰዓት እኛም ወደ ቦታው በመሄድ ሁኔታዎችን አይተን ምርመራ የጀመርበት እውነታ አለ ማለት ነው። ጊዜያቸው ያለፈባቸው የሸቀጣሸቀጥ ምርቶች ጤና ላይ የሚያስከትሉት ጉዳት ከፍተኛ በመሆኑ ህብረተሰቡ ጥንቃቄ ማድረግና ሲመለከትም ለሚመለከተው አካል መጠቆም ይኖርበታል ያሉት መርማሪው፣ ሁሌም ቢሆን ከፀጥታ አካላት ጋር ተባብረው መስራትን መዘንጋት የለበትም ሲሉ ተናግረዋል። በወለደች በመጀመሪያ ቀኗ ወንድ ልጇን የውሃ ቱቦ ውስጥ የጣለች ተከሳሽ በእስራት እንድትቀጣ ተወሰነባት። ዋና ሳጅን ፈለጉ ሻሻግሬ ተጨማሪ አላት። ተከሳሽ ሳራ ሙገሌ የተባለችው ግለሰብ ልጇን በሰላም ከወለደች በኋላ ከውሃ መውረጃ ቱቦ ላይ የጣለችው በጉለሌ ክፍለ ከተማ ወረዳ አምስት አስኮ ኪዳነ ምሕረት በመባል ከሚጠራው አካባቢ ነው። የክፍለ ከተማው ፖሊስ መምሪያ የሴቶችና የህጻናት ማስተባበሪያ ኃላፊ ዋና ሳጅን መሰል ሐብቱ እንደተናገሩት በወቅቱ ተከሳሽ ልጇን በፌስታል ጠቅልላ ስትጥለው ህፃኑ በማልቀሱ ድምፅ የሰሙ የአካባቢው ነዋሪዎች ለፖሊስ ጥቆማ ይሰጣሉ ፖሊስም በቦታው ላይ ደርሶ ልጁን ከወደቀበት በማንሳት በአካባቢው ወደሚገኝ ጤና ጣቢያ ወስዶ የጤንነት ሁኔታውን እንዲመረመር ያደርጋል። ተከሳሿም ተይዛ ለምን እንደጣለችው ስትጠየቅ የማሳድግበት ገንዘብ ስለሌለኝ ነው ያለች ሲሆን ፖሊስ የዓይን ምስክሮችን ቃል በመቀበል ክስ ተመስርቶ ውሳኔ እንድታገኝ መደረጉን ገልጸዋል። ተጠርጣሪዋ ሳራ የተባለችው በጥቁር ፌስታል ጠቅልላ ውሃ ሚወርድበት ቱቦ ላይ ነው የጣለችው። ከተጠርጣሪ እንደሰማ ነው ወላጅ አባቱ አላቀውም ነገር ግን እኔ ራሴ ማሳደግ አልፈልግም። ለዛ ነው የጣልኩት። አስበቤት ነው የሚል አስተሳሰብ ነው። ልጅቷ ጥላ ስትሄድ ወዲያው ነው የተያያዘችው። ከህፃኑ ወደሚመለከተው ክብ ፀሐይ አስገብተነዋል። እሷ ተይዛ እኛ ክፍላችን መጣች። የምርመራ መዝገቡ አደራጅተን፣ ምስክሮቹ ያለው ተቀብለን ይህንን ካጣራን በኋላ ለክፍሉ አቃቤ ህግ ያለው ነገር አቀረብን። የምርመራ መዝገቡ ክስ አስመስርተን ለፌዴራል የመጀመሪያ ደረጃ ፍርድ ቤት መናገሻ ፍርድ ቤት ተጠርጣራ በሶስት ዓመት ከሰባት ወር እስራት እንድትቀጣ መራቢያ ቤት ወርዳለች። ህጻናትን ወልዶ መጣል በወንጀል የሚያስጠይቅ ተግባር በመሆኑ ጽንስ ከመፈጠሩ በፊት ተገቢውን ጥንቃቄ ማድረግ ይገባል ያሉት ኃላፊው ከተወለደ በኋላም ህጋዊ አካሂዱን በጠበቀ መልኩ ኃላፊነት ወስደው ማሳደግ ለሚችሉ አካላት መስጠት ይገባል በማለት መልእክታቸውን አስተላልፈዋል።